ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን፣ በብስራት ኤፍኤም የዩቲዩብ ቻናላችን የብስራት ሃይላይት ቆይታችን እንሆ ተጀምረዋል። ተፈራ ታመነ ከእናንተ ጋር ቆይታ አደርጋለሁ። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። የዛሬው ትልቁ ጉዳያችን በመላው እንግዲህ በተለይ ፕሪሚየር ሊግን በቅርበት ለሚከታተሉ ፕሪሚየር ሊግ መቋጫውን ያገኛል ተብሎ የሚጠበቅበት እለት ነው ዛሬ። ሊቨርፑል ከቶትናም ስፐርስ እንግዲህ ይጫወታሉ። ታዲያ ጨዋታው ትልቅ መሆኑ አይደለም ለሊቨርፑል ዋንጫ ፕሪሚየር ሊግ ለማሳካት እጅግ እጅግ የቀረበበት አንድ ነጥብ ብቻ በቂው ነው። ዛሬ ሊቨርፑል ዋንጫ ማሳካቱን ለማረጋገጥና ታዲያ ይህንን ብስራት ዛሬ በአንፊልድ ያስተጋባል ወይስ ደግሞ ቀሪ ቀናቶችን ይጠብቃል የሚለው ትልቁ ጉዳይ ነው። ነገር ግን ቶተንሃም ሆትስፐርስ ዘንድሮ እያሳለፈ ከሚገኘው አቋምና የጥራት ደረጃ አንጻር ሊቨርፑል ደግሞ እንዲሁ በውድድሩ ላይ ከሰሞኑ እያስመለከትን ያለው ጥራት፣ ዋንጫውን ለማሳካት ያለው ጉጉት ነጥብ አግኝቶ ዋንጫውን ማሳካቱን እንደሚያረጋግጥ የብዙዎች ግምት ሆኗል። እንግዲህ ሊቨርፑል በርካታ ዓመታትን ከዋንጫ ጦት ማቅ ለብሰው ማቃቸውን ገፎ ወዲያ ጥሎ ዋንጫ እንዲያሳኩ ያደረጋቸው ጀርመናዊው እንግዲህ አለቃ የርገን ክሎፕን በንባ ታጅበው ሲሸኙት ታዲያ በቶሎ ዋንጫ የሚያሳካልን አሰልጣኝ ይመጣል ብለው በፍጹም የገመቱ የጠበቁ አይመስለኝም። ብዙዎችም እንደ ፋቮራይት አድርገው ሊቨርፑልን ያሰቡት አይመስለኝም። ምክንያቱም ደግሞ የርገን ክሎፕ ቡድን ይበልጥ ፌዛውት እያደረገ የመጣ ቡድን ይመስል ነበረ። ምክንያቱም ይህን ቨርጅል ቫንዳይ ከደሜ መግፋት ጋር በተገናኘ በተወሰነ መንገድ ቢሆን የብቃት መዋዠቅ ሲያስመለክቱ ነበረ። ሞሳላህ እንደዚሁ እርግጥ ነው ሊቨርፑል በየርገን ክሎፕ ኢራ ላይ ወደ መጨረቻዎቹ ጊዜያቶች በተወሰነ መንገድ ቢሆን በግሉ እርግጥ ጥሩ ነው፣ ነገር ግን እንደ ቡድን ስኬት ጥሩ ባይሆኑም የእርሱ እንደዚያ መሆን በብዙ በብዙ ምክንያቶች ይህንን ስኬት ጠብቋል ብሎ ማሰብ የሚቻል አይመስለኝም። እንደ ፋቮራይት ራሳቸውን ቆጥረው ሊጉ ሲጀመር አስበዋል ብዬ አልገምትም። ይበልጥ ለአርሰናልና ለማንቸስተር ሲቲ ዋንጫውን ለማሳካት ቅድመ ግምት ሰጥተው ብዙዎች የጠበቁት የውድድር ዓመት ነበረ። ከዚያም ደግሞ ባስ ሲል እንግዲህ ሆላንድ ካፈራቻቸው ድንቅ አሰልጣኞች መካከል አንዱ አርነስሎት እርግጥ በኤርዲቪዜ ከፌኖርድ ጋር ኤርዲቪዜው ማሳካት ይሸዋል የዋንጫ ታሪክ ያላቸው አሰልጣኝ ናቸው። ቢሆኑ ግን አዲስ ባህል፣ አዲስ እሳቤ፣ አዲስ ጠንካራ ሊግ ወደሆነ ውድድር መድረክ ነው እና የመጡት ይህን በቶሎ ለማሳካት ምን ያክል አቅም አላቸው ጥያቄ ይፈጥር ነበረ ነገር ግን በመጡበት ዓመት ለመርሳይዱ ክለብ ዋንጫ ነንካቸው ሊሉ እጃቸውን ዘርግተው ሊሰጧቸው በጣም ውስን የሚባሉ ጊዜያቶች ብቻ ናቸው የሚቀሩትና ታዲያ ሊቨርፑል በዚህ የክብር የንግስና ማድረግ ላይ ሲቆናጠጥ ጥያቄዎች አሁን ይነሳሉ። ከዚህ ቀደም ማንቸስተር ዩናይትድ ሀያ ጊዜ የፕሪሚየር ሊግ ባለ ክብር ክለብ ሆኖ በቀዳሚነት በውስጥ ውድድር ሚንጎ ማለለው ክለብ ነበረ ሊቨርፑል 19 ዋንጫዎችን በማሳካት ታዲያ ሁን ላይ ከሊቨር ከማንቸስተር ዩናይትድ ጋር እኩል ዋንጫ ሆኖ ሊስተካከል እንግዲህ ከቋፍ ደርሷልና ታዲያ እኩል ሀያ ዋንጫዎችን ካሳኩ የእንግሊዝ ሀያሉ ክለብ የትኛው ነው በሚል ጥያቄዎች ከወዲሁ መነሳት ጀምሯል። እንግዲህ ሀያልነት መመዘኛዎቹ ብዙ ናቸው። እርግጥ እግር ኳስ ውድድር በዋንጫ ይመዘናል፣ ይለካል፣ ይገመግማል። ምክንያቱም ውድድር ስንል ራሱ መለኪያው ሽልማት፣ ውድድር ሲባል ስኬት ነው መገለጫው። በአንዳንድ ምክንያቶች እግር ኳስን በስኬት ላንመዝን የምንችልባቸው አጋጣሚዎች ይኖራሉ። እግር ኳስን ከማሳደግ አንጻር ማለት ነው። ነገር ግን አያልነትን ስንመዝን ዋንጫዎችን ቅድሚያ ልናደርግ እንችላለን። ከዚያም ባለፈ የክለቡ ተጽዕኖ ፈጣሪነት እስከምን ድረስ ነው የሚል ሀሳብ ይነሳል። የስታዲየማቸው ጥራት፣ የስታዲየማቸው የደረጃ ከፍታ ከዚያም ደግሞ ብራንዲንጋቸውን እናነሳለን። የዚህ የኮሜርሻል ገበያው ላይ ያላቸው ተጽዕኖ ምን ያክል ድረስ ነው፣ ወርልድ ዋይድ ተጽዕኖ ፈጣሪነታቸው ምንድን ነው የሚለው መመዘኛዎች አሉ። እንግዲህ ዋንጫን አብነት አድርገን ከተመለከትን ግን እስኪ መስፈርቶችን ላንሳና ለእናንተ ሀሳቦችን ላቅርብ ተመልካቾቻችን። እንግዲህ ዋንጫዎችን ስንመዝን ዋንጫ ሊያሳካ ከጫፍ የደረሰውን ዩናይትድ ሊቨርፑል ላስቀድም እና እንግዲህ ይህንን ዋንጫ ለማሳካት እጅግ ቀርቧል። ምክንያቱም አንድ ነጥብ ብቻ ነው ከአምስት ጨዋታዎች አንድ ነጥብ ማሳካት ብቻ በቂው ነው እና ሀያ ዋንጫዎችን አሳካ ብለን ላስቀምጥና የነዚህን ቁጥራዊ መረጃዎች ላስፍርላችሁ እንግዲህ ሀያ ፕሪምየር ሊግ ዋንጫዎችን ካሳካ የዶሜስቲክ ዋንጫዎችን ቅድሚያ ልንመልከት፣ ከዛ ደግሞ የዚህ ሰከንድ ዲቪዥን የሚባለው ዘርፍ ላይ አራት ጊዜ ዋንጫዎችን አሳክቷል። ስምንት የኤፍ ኤ ካፕ ዋንጫዎችን አሳክቷል። ካራቦ ካፕን አስር ጊዜ ሊቨርፑል በነገራቸው ላይ ቀዳሚው ክለብ ነው፣ ብዙ ካራቦ ካፕ በማሳካት ከዚያም ባለፈ ደግሞ የዚህ የቻሪቲ ሺልድ አልያም ደግሞ የኮሚ ሺልድ የሚባለውን ዋንጫ ደግሞ 16 ያህል ጊዜ አሳክቷል። ከዚያም ባለፈ ፉትቦል ሊግ ሱፐር ካፕ በሚል ደግሞ አንድ ጊዜ አሳክቷል። ከዚያ ይሄ እነዚህ ዶሜስቲክ ናቸው። ወደ ኮንቲኔንታል ዋንጫዎቹ ደግሞ ስናመራ ስድስት የአውሮፓ ቻምፒየንስ ሊግ ዋንጫዎችን አሳክቷል። አራት የአውሮፓ ሱፐር ካፕ ዋንጫዎችን አሳክቷል። ከዚህም ባለፈ የወርልድ ዋይድ ደግሞ የዓለም አቀፍ ዋንጫዎችን ስንመለከት የፊፋ ክለብ ወርልድ ካፕን አንድ ጊዜ አሳክቷል። ሊቨርፑልና ታዲያ እነዚህ በድምሩ ሰባ ያክል ዋንጫዎች ይደርሳሉ ተደምረው ሁሉም በጠቅላላው ማለት ነው ከዚህም ባለፈ እንዲያው ከፍ ያሉ ከዚያም ባለፈ ብዙዎች ለማንሳት የሚጓጉላቸው ጥራታቸው የላቀ ነው ብለን የምናስባቸውን ዋንጫዎች ደግሞ ለብቻ እስኪንቁጠር ቁጠር ፕሪሚየር ሊግ ሀያ ያክል ጊዜ አሳክተዋል። ኤፍ ኤ ካፕን እንዲሁ ስምንት ጊዜ ከዚህም ባለፈ ደግሞ ስድስት የአውሮፓ ቻምፒዮንስ ሊግ፣ አራት የአውሮፓ ሱፐር ካፕ፣ አንድ የዓለም ክለቦች ዋንጫን አሳክቷል በድምሩ 39 ዋንጫዎችን አሳክቷል። ያ ማለት ቻሪቲ ሺል እንደ ካራባው ሰከንድ ዲቪዥንን ጨምሮ እነዚህ እነዚህንን ከመስፈርት አውጥተን ማለት ነው። 39 አክል ዋንጫዎችን ማሳካት ችሏል፣ እንግዲህ ሊቨርፑል። ከዚያም ባለፈ ወደ ዩናይትድ ስንመጣ ማንቸስተር ዩናይትድ ሀያ ፕሪሚየር ሊግ ዋንጫዎችን አሳክቷል። ከዚያም ባለፈው ሁለት የሰከንድ ዲቪዥን በሚባለው ረገድ ዋንጫ አሳግቷል። 13 ያክል የፌ ካፕ ዋንጫዎችን ወስዷል። 6 የካራባው ካፕ ሀያ አንድ ጊዜ ደግሞ የቻሪቲ ያሊያም ደግሞ ሆም ሲል ዋንጫ አሳግቷል። ሶስት የአውሮፓ ቻምፒዮን ሊግ ዋንጫን አሳግቷል። የዩሮፓ ሊግ አንድ፣ ሱፐር ካፕ አንድ፣ ፊፋ ክለብ ወርልድ ካፕ አንድ፣ ኢንተርኮንቲኔንታል ካፕ ደግሞ አንድ ጊዜ አሳግቷል። በድምሩ 69 ዋንጫዎችን አሳግቷል። ሊቨርፑል በድምሩ ሰባ ዋንጫ አሳግቷል ወደ የዚህ ዋና ብለን የምንጠቅሳቸው እንደ ትልቅ ከፍታ የምንመለከታቸውን የዋንጫ ዝርዝሮች ደግሞ ስንመለከት ሀያ ክል ፕሪምየር ሊግ አሳክቷል፣ 13 ኤፍኤ ካፕ፣ 3 ቻምፒዮንስ ሊግ፣ አንድ የዩሮፓ ሊግ፣ አንድ ሱፐር ካፕ፣ አንድ የክለቦች የዓለም ዋንጫን አሳክቷል። በድምሩ 39 ማለት ነው። ሊቨርፑልም በድምሩ 39 ዋንጫ አሳክቷል። ቀጥሊ ስንመለከት እንዳጠቃላይ እኩል 39 ይመጣል ማለት ነው። እንደዚህ ዋና ብለን በምንጠቅሳቸውን ዋንጫዎች ስናሳካና ምናልባት አሁን ላይ ፕሪሚየር ሊጉ እኩል ሀያ ዋንጫ ማሳካታቸው በዚህ ዋንጫ መስተካከሉ በአውሮፓ ዋንጫ በኢውሮፕያን ካፕ ላይ በአህጉራዊ መድረኮች ከፍ ያለ ስኬት መኖሩ ምናልባት ሊቨርፑልን ቀዳሚው ሃያል ክለብ ያስብለዋል ወይስ ደግሞ እኩል 39 ዋንጫ ማሳካታቸው አሁንም በእኩል ደረጃ ላይ ይገኛሉ የሚለውን ሀሳብ ይነሳል። እንግዲህ ጉዳዩ ወደ እናንተ እንዲሰጥችዋለሁ፣ ተመልካቾቻችን። እንግዲህ በዚህ የስኬት ዘመናቸው ሁሉ ብዙ ታሪክን ሰርተው ያለፉ አሳጣኞችም አሉ። በተለይ በሊቨርፑል በኩል ቢል ሻንክሌ የምንጠቅሳቸው ሰው ናቸው። ሊቨርፑል እዚህ እግር ኳስ ከፍታ ላይ ስማቸው በከፍታ የሚነሳ ሰው ናቸው። ቢል ሻንክሌ 1959 ጀምሮ እስከ 74 ዓመተ ምህረት አስር ያክል ዋንጫዎችን ያሳኩ ሰው ናቸው። በአንጻሩ ቦብ ፔስሌይም እንደዚሁ ቦብ ፔስሌይ ወደ 19 ያክል ዋንጫዎችን አሳክተዋል ልክ ቢልሻንክሌ ከክለቡ ጋር ሲለያዩ እርሳቸው ነበሩ የተኳቸውና ከ974 እስከ 83 ዋንጫን አሳክተዋል። 19 ያክል ዋንጫዎችን ያሳኩ ናቸው። ኬኒ ዳግሊሽ በአንጻሩ 10 ያክል ጊዜ ዋንጫን አሳክተዋል። ዩርጌን ክሎፕ እንዲሁ ከ2015 እስከ 24 7 ያክል ዋንጫዎችን ያሳኩ በሊቨርፑል የስኬት ዘመን ነጸብራቃቸውን ያበሩ አሰልጣኞች ናቸው። በአንጻሩ በዩናይትድ በኩል ስንመለከት ስማቸው ምንጊዜም በከፍታ በጉል የሚነሱት ስላሊክስ ፈርጉሰናሉ። ከዚያም ባለፈሰር ማትበዝቢም እንደዚሁ የሚጠቀሱ ሰው ናቸው። ኤርነስት ማግናለም እንደ እንደዚሁ ሌላኛው በዩናይትድ ስኬት መዝገብ ውስጥ ስማቸው የሰፈረ ሰው ናቸው። እና እነዚህን ሀሳቦች ለማንሳት ወደ እጃለው የእንግሊዝ ሀያሉ ክለብ ማን ነው የሚለውን እንግዲህ ከቀደም ሲል ባነሳውላችሁ መስፈርቶች እናንተ ልትመዝኑት ትችላላችሁ፣ ተመልካቾቻችን። ሊቨርፑል ግን ብዙዎች ሳይጠብቁት የ2024/25 የእንግሊዝ ፕሪምየር ሊግ ሻምፒዮን ለመሆን የድል ብስራቱን ሊያበስር እጅግ የተቃረበበት አመት ሆኗል። ታዲያ አርነ ስሎት እንግዲህ ሰፋ ያለውን ክሬዲት ይወስዳሉ ብዬ አምናለሁ። እንግዲህ ሊቨርፑል ውድድሩን ሲጀምር የአማካይ ስፍራውን ዲፌንሲቭ ሚድፊልደር ሳያስፈርምን የመጣው እናም እንደ ፍሎፕ ይቆጠር የነበረው የሪያን ግራቨንበርህን እንዴት ባለ መንገድ ትልቅ ተጫዋች አድርገው እንዳመጡት በእጅጉ ስንመለከት እጅግ ይደንቃልና እናም ሊቨርፑል ከየርገን ክሎፕ ስንብት በኋላ ማቃቸውን ገፎ ለስኬት ካባን የደረበላቸውን ሰው ሲያጡ አንገታቸውን ደፍተው ነበረ። የትኛው ሰው ለክብር ያበቀናል ብለው አስበው ነበረ። ነገር ግን ሆላንድ ካፈራቻቸው ድንቅ አሰልጣኞች አንዱ አርነ ስሎት በአንፊልድ ደርሰው በኮፕስ ቤት ዋንጫ እንካቸው ይሏቸው እጅግ ተቃርቧል። እናም ሊቨርፑል ሀያኛ የፕሪምየር ሊግ ዋንጫውን ለማሳካት እጅግ የተቃረበበት ጊዜ ወቅት ላይ እንገኛለን። ቆይታችን እንግዲህ ይህን ይመስል ነበረ። በሰፊው ይህንን ጉዳይ ነበር የእንግሊዝ አያለው ኩለ ማን የሚለውን ቁጥራዊ መረጃዎችን ተመልክተን የሊቨርፑል የስኬት መንገድ በተወሰነ መንገድ ለማንሳት የሞከርንበት ቆይታችን ይህን ይመስል ነበረ። ተመልካቾቻችን ተፈራ ታመነ ከመላዊ ስቱዲዮ ባለሙያዎች ጋር ቆይ ሰርድጌ ያለሁኝ ሰናይ ጊዜን ተመኝቻለሁ።